ድንግል ማርያም በእውነት ራሷ ወንጌል ናት የሚባለው ለዚህ ነው። ራሷ ወንጌል ናት። ድንግል ማርያም እስክትነገር የምትጠብቅ እመቤት አይደለችም። ለተቸገሩ ሁሉ ችግራቸውን በማየት ብቻ ችግራቸው እንዲቃልልላቸው የምታምን የምታስብ የምትጸልይ እናት ናት። የእኛ እናት የእኛም በቤት አንድ ጊዜ ከብራለች። ወላዲተ አምላክ ከመባል ምንም የበለጠ ነገር የለም። ስለዚህ በባይብልም እናምናለን ማለት ነው በከፊ መለኮታዊ ቅሪተ ውስጡ አለበት ነው እንድታመን እንድታምን ቁራን የሚነግርህ ሱረቱ ኒሳ ምዕራፍ አራት ቁጥር 1 ቶ 3 ስድስት ላይ ምንድን ነው የሚለው እናንተ ያመናችሁ ወይ በመልእክተኛው ባወረድነው መጽሐፍ እና ከበፊቱ ባወረድነው መጽሐፍ መንበሉ ይላል ከማኑ ይላል። ስለዚህ የወረደው እንደወረደ እናምናለን። ተወራት፣ ኢንጂል፣ ዘቡር የሚባሉ ወርደዋል ብለን እናምናለን። ሱረቱል በቀራ ምዕራፍ አንድ መቶ ሰላሳ ስድስት ላይ እንደዛ ነው የሚለው ወደ ኢብራሂም በተወረደው ወደ ኢሳ በተወረደው ወደ ተወረደው አመንም በብላል እንዳወረደ እናምናለን ራሱ የወረደው አይደለም እኮ እንደወረደ እና ምን እና ግን በመጽሐፉ ሰዎች እጅ ያለው መጽሐፍ እመኑ አላለን። ቁርአን እያለን ምንድን ነው? እሱን እኮ ስለማመን አይደለም የጠየቀኝ እኮ አሁን መጽሐፎቹ መሰረት አለው ነው መሰረት መኖሩ የምታውቀው ምዕራፍ ሶስት ቁጥር ሰባ አንድ ላይ እናንተ የመጽሐፉ ሰዎች ወይ በመጽሐፍ በቃሉ ላይ ነው ስለዚህ አለ ማለት ነው። ቃሉ ተቀላቀላላቸው ማለት ምንድነው? መቀላቀል ምንድን ነው? ሰው ይቀላቀላሉ ማለት ያው ከእውነቱና ውሸቱን ይቀላቀላሉ ነው። ስለዚህ እውነቱ ኬት የወረደ ነው? ኬት የወረደ ነው እውነቱ? እውነቱ ካላዘንድ እንዲወረደ ነበረ ነበረ። አሁን አለ አለ። ከሆነማ ከፊሉሪፉንምና ኡስታዝ ዋሂድን የጠየኩት ጥያቄ በአጋጣሚ እኔ ርዕሴም አልነበረም። አላ ያዌ ነው ያዌ አላ ነው ሚለው ላይ ነበርን እና ስልሳ ስድስት ነው ማለትም ሀያ ሰባትና አርባ ስድስት ይባላል። ብሉ ኪዳን አርባ ስድስት ነው። አዲስ ኪዳን ሀያ ሰባት ነው። አርባ ስድስት ሀያ ሰባት ስልሳ ስድስት ሰማንያ እንደሚባለው እሱን ነው ወይ አልኩት እሱን ነው ወይ ስለው አዋለኝ። እኔ አላ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል። ስለዚህ ዳይሬክትሊ መጽሐፉ ለይሳ ነው የተሰጠው ነው የሚባለው ቁርአኑ የሚለው። ስለዚህ ይሄ እንትን ኤንጅል ባይብል ነው ማለት በጭራሽ ደግሞ አያስኬድም። ለኤንጅል ይከብዳል፣ ለኤንጅል ደግሞ በጣም ከባድ ነው። ኡስታዝ አቡ ሀይደር ያነሳው ላይ ደግሞ ሀሳብ አለኝ ኡስታዝ አቡ ሃይደር ደግሞ ያነሳው ላይ ሀሳብ አለኝ። ምን ተውራትና ኢንጂል ማለት መጽሐፍ ቅዱስ ማለት አይደለም። ተውራትና ኢንጂል ማለት ብሉይ ኪዳንና አዲስ ኪዳን ማለት አይደለም። በብሉይ ኪዳንና በአዲስ ኪዳን ውስጥ አንተም ታውቃለህ ስልሳ ስድስት እና ከዛ በላይ መጽሐፍቶች እንዳሉ ማለት ነው በውስጡ። ተውራት እና ኢንጂል ግን ሁለት መጽሐፍቶች ናቸው እንጂ ስልሳ ስድስት መጽሐፍቶች አይደሉም። በተጨማሪ ደግሞ ተውራት ማለት የአላህ ቃል ነው፣ የሰዎች ታሪክ አይደለም። ተውራት የህግ መጽሐፍ ነው፣ የሰዎች ልማድና ስርዓት አይደለም። አላህ በመለኮታዊ ቀነው አማካኝነት በመለኮታዊ እጁ ጽፎ ለሙሳ የአላህ ሰላም በሱ ላይ ይሁን በሲና ተራራ ላይ የሰጠው መለኮታዊ መጽሐፉ ነው። ኢንጂልም እንደዚሁ የአላህ ቃል ነው፣ የኢየሱስ ንግግር አይደለም።

ሰባት መጽሐፍ ስብስብ ነው። ለምሳሌ አራቱን ወንጌላት ብንመለከተው አራቱንም ወንጌል የጻፉት አራት የተለያዩ ሰዎች ናቸው። እነዚህ ሰዎች ደግሞ ወንጌሉን የጻፉት ከኢየሱስ ክርስቶስ እርገት በኋላ ነው። አላህ ግን ኤንጅልን የሰጠው በኢየሱስ የነብይነት ዘመን ነው። ስለዚህ እንጅልን ከሆነ በትክክል መንፈልገው ቁርአን ያወደሰውን ቁርአን ያከበረውንና እውቅና የሰጠውን እንጅል ከፈለግም ለዛ ለኢየሱስ የተሰጠው እንጅል ወይም ወንጌል የታለ ነው እንጂ ማለት ያለብን ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ የጻፉትን አይደለም። እነሱ የጻፉትማ ታሪክ እኮ ነው። የኢየሱስ ክርስቶስ ታሪክ ነው። ምን ነው ያምላክ ቃል የምንለው? ከልደቱ እስከ እርገቱ የት እንደተወለደ የት ያደገ ማስተማር መቼ እንደጀመረ በዚህ መሀል የሰራቸው ተአምራቶች፣ መጨረሻም እንደናንተው እንደ ክርስትና እምነት ለሰው ልጆች አጥያት ሆኖ በቀራኒያ መስቀል ላይ እንዴት እንደተሰቀለ፣ በሦስተኛው ቀን አሁንም እንደ እምነታችሁ ከሞት እንዴት እንደተነሳ፣ ለሐዋርያት ታይቶ ከዛም እንዴት እንዳረገ ነው አይደል? አራቱም ወንጌሎች የሚናገሩት። ይሄ የአምላክ ቃል ሳይሆን የሚባለው የኢየሱስ ክርስቶስ ታሪክ ነው፣ የህይወት ቃል ነው። የአምላክ ቃል የሚባለው ራሱ አላህ ቀጥታ የተናገረው ሲሆን ብቻ ነው አላህ ያልተናገረው ነገር የአላህ ቃል አይባልም ነብይ የተናገረው የነብይ ቃል ተብሎ ነው የሚጠራው መልእክቱ ነው ከአላህ መጣ የምንለው የነቢይ የነብይ ንግግር እንኳ ቢሆን ስለዚህ ብዙ ጊዜ ሙስሊሞች ሀዲስን ሲያስተምሩ ካየ ነብዩ መሐመድ እንዲህ አሉ ነው የምንለው? ለምን ቃሉ የሳቸው ነዋ የአላህ አይደለም መልእክቱ ግን ከማን መጣ ብትለም ከአላህ እንልሃለን ለምን ከልብ ወለዳቸው ስለማይናገሩ ስለዚህ እዚህ ቦታ ላይ ግን ተናጋሪውም ፀሐፊውም ሌሎች ናቸው፣ ሐዋርያት ናቸው። ከዛ ደግሞ በተጨማሪ ጳውሎስ የጻፋቸው አስራ አራት መልእክቶችም አሉበት ከሮሜ እስከ ዕብራውያን። እና አላህ ኢንጂል ብሎ የሚጠራው የጳውሎስን መልእክት ነው እያልከን ነው። ተመነሻው ኢንጂልና ተውራት መጽሐፍ ቅዱስ አይደለም። አንደኛ መለኮታዊ ቅሪት ናቸው። ቅሪት፣ መለኮታዊ ቅሪት ባይብል ውስጥ አለ የሚለው አስተምሮ ኬት ነው የመጣው? መለኮታዊ ቅሪት ባይብል ውስጥ አለ የሚለው አስተምሮ ኬት ነው የመጣው? ይሄ ማለትም ማለት ነው፣ ኤንጅል የሚባለው ውስጥ መለኮታዊ ቅሪት አለ። ለምሳሌ አዲስ ኪዳን ውስጥ የአብ ንግግር አለ። ስለዚህ መለኮታዊ ቅሪት አለ ማለት ነው። የኢየሱስ የህይወት ታሪክ መጽሐፍቶች ናቸው ኤንጅል የሚባሉት ምንም አይነት መለኮታዊ መገለጥ የለውም የራሱ የአላህ ቃል አይደለም። ስለዚህ ኤንጅል ማለት ወንጌል ነው አይባልም። አራት ነጥብ በአንድ ትጥበት ሚስቶቻቸው ላይ ነቢያችን ሰለላሁ ዐለይሂ ወሰለም ይጠፉ ነበር የሚለውን አይ አይ ሊዚያራ ነው እንጂ አብሮ ሊተኛው አይደለም የሚልን ድምድም አድርጎ ሲቆርጥ አይተናል። ቤት እንዳመጣሁ አልባላውቅም። እዚህ ግዳይም ሄደህ መጠየቅ ትችላለህ። ካን ንብስ ላ ሰለም የጡፉ ላ ኒሳኢህ ነው የሚለው። የጡፉ ማለት ነው፣ ይዞር ነበር ማለት ነው። መዞር ማለት ነው። አየህ አሁን ይዞር ነበር የሚለው ሰዎች ወሲብ ያደርግ ነበር ከዘጠኝም ጋር የሚሏቸው፣ የጡፍ እንደምታውቀው አንተ ወሲብ ማረት ምን ማለት ነው? ጅማዕ ነው አይደለ? ወሲብ ግንኙነት ማድረግ ይሄ አይደለም እዚህ ጋር የሚለው የጥፉ ነው ማለት ታዲያ ይዞሩ ነበር ማለት ምንም ቢሆን እኮ ሆሊ ነገሮች ላይ ማለትም ሃይማኖታዊ ነክ ነገሮች ላይ እንደዚህ ቀጣጣ ቃላቶች አይገቡ በእኛም በእናንተም ላይ ማስረዳሽ እሱ ለምን እንደሚዞሩት ብሎ ነው ጠየቁ አይሻለም ለምን እንደሚዞሩት ብለን ስንጠይቅ ግዜ እናታችን አይሻ ምን አለች ደህነታችንን ለማረጋግጥ ነበር የሚዞሩት ብላ ተናግራለች እሎ ነብዩ ኢየሱስ ሰለላሁ ዐለይሂ ወሰለም ካና ይጥፉ አለ ዋሂድ ዋድ በአንድ ትጥበት ሚስቶቻቸው ላይ ነቢያችን ሰለላሰለም ይጠፉ ነበር የሚለውም አያይ ሊዚያራ ነው እንጂ አብሮ ሊተኛ አይደለም የሚልን ድምድም አድርጎ ሲቆርጣ አይተናል። ከት እንዳመጣዋል ባላውቅም እዚህ ገዳይም ሄደህ መጠየቅ ትችላለህ። እንደዛ እንዴት እንደሚመልስለህ ሀዲትን ከሌላ ጋር ማቶ ከለጋ አላት ሆነታ ለል። ግን ቡኻሪ ላይ ሄደህ ሸርን ኢብን ሀጀር ሸ ያደረጉ ሄደህ ስታየው ግን

እነዚህን ሁሉ የለም ብሎ ይክዳል። ለምሳሌ ማለት ነው። ግን ያም የነበረኝ እኔ ግራ ገብቶኝ ነው የመጣሁት፣ ለመጠየቅ እንቅልፍ አልወሰደኝም። ጠይቅ። የውድ ነብያችን ስለም እናትና አባት የት ነው ያሉት? የነብያችን ሰለላሁ ዓለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለትን ማለት ነው

ያ ነገር ጌታቸውን የሚያሳደጋቸው አቡጣሊብ እርሱ ደግሞ ቀርቦለት ነበር ነው ብያጌቶ ነበር። እርሱን እንደ አባት ይጠራሉ አረቦች። አጎትን አባት ላ ይጠራሉ ይጠራሉ። ያ ነው እንጂ አባታቸው አብደላህ። ዒሳንም አላገኘም ያለፈውን ነቢይ ነቢይ ስለ ላ አላገኘም አለ። እናታቸው ማሚና እንደዛ ነው። ምሳሌ ስለ ቀዛ ተጠይቆ ሀራም የሚል መረጃ እንጣብሏል ብሏል። አፍ አህመድ ከብቷል። ሊያሳያችሁ ይችላል እኔም ላሳያችሁ ይችላለሁ። ሐዲስ ነሳ አለ። አንተም ታውቀዋለህ። ፍሪዝ መቆረጥ ወይም ከታች መጥረብ ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ በሆነ ሐዲስ አስቀምጠዋል። አንድ አንዱን ከአንዱ አታበላልጡ ይላሉ። ፀጉሩን እንዴት ነው እሱ? የትኛው ነው ደስ ያለት? ድንግል ማርያም በእውነት ራሷ ወንጌል ናት የሚባለው ለዚህ ነው። ራሷ ወንጌል ናት። ረረይተናት የዋህ ናት፣ የሰው ልጆች ፍቅር የእግዚአብሔር ፍቅር የህይወቷ መመሪያ የሆነ ነው። ለዚህ ነው ጌታም ለእናትነት የመረጣት። የወላዲተ አምላክ የድንግል ማርያም ምልጃ ሰው ለሆነ ሁሉ ነው። ቡዲስትም ይሁን፣ ሙስሊምም ይሁን፣ ይሁዲም ይሁን፣ ኮሚኒስትም ይሁን፣ አመንዝራም ይሁን፣ ሌባም ይሁን፣ ቀማኛም ይሁን፣ ወንበዴም ይሁን፣ ደም አብሳሽም ይሁን ለማንኛውም ሰው ለሆነ ሁሉ የአምላክናት እናት ስለሆነች እውነተኛ ወንጌል ስለሆነች ቃና ዘገሌላ ሰርግ ያለውን ታሪክ ያየን እንደሆነ ሰዎች እባክሽ ነገር ይልን አናይም። ነገር ግን ሀፍረታቸውን አየች፣ ማዘናቸውን አየች፣ ውርደቱን አየች፣ አንገት እንደ ደፉ አየች። ወዲያውኑ የሄዳ ጌታን ጠየቀች። ድንግል ማርያም እስክትነገር የምትጠብቅ እመቤት አይደለችም። ለተቸገሩ ሁሉ ችግራቸውን በማየት ብቻ ችግራቸው እንዲቃለልላቸው የምታምን የምታስብ፣ የምትጸልይ እናት ናት። የነበረን አንድነታችን አሁን ተቆራርጧል። የለም የነበረው ህብረታችን አሁን አለ ማለት አይቻልም። የባልና ሚስት ፍቅር ስንቱ ተቋርጧል፣ ስንቱ ተቆርጧል። የባልንጀራሞች ፍቅር ስንቱ ተቋርጧል፣ ስንቱ ተለያይቷል። ስንቶቻችን ተለያይተናል። በፖለቲካውም በሁሉም ነገር ዛሬ በእውነቱ የሚታየው አንዱ ከአንዱ ሲለይ ነው፣ እንደነበረው አይደለም። አሁንም ስለ ወላዲተ አምላክ ስለ ድንግል ማርያም ብሎ የእሷን ጸሎት ሰምቶ እግዚአብሔር በቸርነቱ የተቆረጠብንን ነገር ሁሉ እንዲቀጥልልን የተለየውን ነገር ሁሉ አንድ እንዲያደርግልን እንደነበረው እንዲያደርግልን በእውነቱ የምንጸልይበት ጊዜ ነው። በጾመ ፍልሰጣ ውስጥ የምናየው ነገር ጠላትህን ውደድ የሚለው በወላዲት አምላክ በድንግል ማርያም ተተርጉሞ ማየት ነው። ዋናው ትልቁ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል ቃሉ ነው። ወዳጆቹ የለመኑትን ሁሉ ይፈጽማል የእኛ ጌታ። እሷን ይዚ ወላዲት አምላክ ናት። አንድ ጊዜ ከብራለች የኛ እናት፣ የኛም በቤት አንድ ጊዜ ከብራለች። ወላዲተ አምላክ ከመባል ምንም የበለጠ ነገር የለም። በሰማይ መልአክ ጸጋን የተመላሽ ሆይ ደስ ይበልሽ፣ ከሴቶች ሁሉ አንቺ ተለይተሽ የተባረክሽ ነሽ ከመባል የበለጠ ምንም ነገር የለም። ለሷ ምን የሚጨመርላት ነገር የለም። ግን መታሰቢያ ወሳ ሆኖ ጥቅሙ ግን የራሳችን ነው። በናት አዲሷ አይሻ የድሮ መሲ። የሆነ ጉዳይቼ እናንተዬ በህልሜ ነው በውኔ ነው። ግን እኔ እኮ ብያለሁ ወይ ሙሙ ተይዞባቸው ነው ሃይማኖት የሚቀይሩት ወይ ደግሞ በወንድ ምክንያት ነው፣ ወይ በገንዘብ ምክንያት ነው፣ ወይ በጓደኛ ምክንያት ነው፣ ወይ በቤተሰብ ምክንያት ነው። እኔ ውሸት ዋሽቼ አላቅም ልዋሽም አልችልም። በምክንያት ነው የምናገረው። ከነዚህ ሁሉ ምክንያት በላይ ሌላ ሃይማኖት የሚያስቀይር ነገር የለም እና እውነት ነው ፍቅሮችዬ እኔ እኮ ብያለሁ፣ አዳሚ እኮ በዝሙት መንፈስ ተጠቅተዋል ስላችሁ እኮ እኔን አታምኑኝም ፍቅሮች። እየተዉ መኑን ተዉ። ገጠመኝ ስሙ እም መምህር ተስፋ ያበራብላችሁ ዩቱብ ላይ ገብታችሁ ተማሩ። ከእንደዛ አይነት ፈተና ትጠበቃላችሁ። ስገዱ፣ ጸልዩ። ዲያብሎስ ይፈትናችኋል፣ የእሱ ፈተና ውስጥ እንዳትወድቁ ብያችኋለሁ። እኔ እህታችሁ ነገር እና የገብርኤል ያለ የገብርኤል ያለ እንግዲህ ቀልድ የሚሆን ቁም ነገር እኔ ፍደከልኝ ፍቅሮችዬ፣ እንደው ሰብሰብ አድርጉ ባካችሁ፣ ባካችሁ ሰብሰብ አድርጉ እንዴ። ብዙ ነገር መናገር ፈልጌ፣ ግን ያው አይመጣውም ብናገር ምንም ትርፍ የለውም። እና የምር ሴቶች ጥንቃቄ አድርጉ። ገብርኤልን የኢሞ ጉድማ ማለቂያ የለውም እኮ እና በሞሟችሁ እንዳትቀልዱ። እሷ ውድ ናት፣ ዳይመንድ ናት። ጠብቋት፣ ተንከባከቧት። አሳልፏችሁ ለማይገባው ሰው አትስጡ፣ አታሳዩ። ፈጣሪ በምክንያት ነው ሚስጥር ያደረገው። ሚስጥር አድርጓት፣ አስቡት። እንግዲህ እንግዲህ እኔ እኮ ያን ፊት እኮ ሳይ ከጀርባ የሆነ ጉድ እንዳለማ ገብቶኛል፣ እንጂ ሞት የተፈረደበት ሰው እንኳን እየሳቀ ነው ሞቱን የሚቀበለው። ያኔ ማተባን ስበጥስ በጤናው አይደለም። ጋር አባ ብሎ መስላ ሳንቺ ጋር ደግሜ እንዳሰማ ጋር አባ ብሎ ሳንቺ ግን ጋር አባ የት እንዳለ አላውቅም። ግን ጓደኛዬን ምትለው አንሳቄ መጣ። በዚህች የተረገመች ልጅ እሷነች ያስተማረችኝ። ከጓደኛችሁ ደህና ነገሩ ረሱ ሲባል እኔ ደግሞ ይህን ወረስኩኝና ለማንኛውም ሙዳ አይመስለኝም። ጸሎት አድርጉላት፣ ሁላችሁም ጸሎት አድርጉ። የዝሙት መንፈስ እየፈተናችሁ ነው፣ እያሰቃያችሁ ነው። እኔ ብያችኋለሁ እኮ እኔ ብያለሁ። አዎ ብዙ ነገር ካወራው እንዶ ሀፍረት ይዘኛል ብዬ እንጂ ስንት ጉዳል እናንተ ገብርኤልን። ስርዓት ያዙ፣ ሰብሰብ በሉ፣ ተሰብሰቡ። መሰብሰብን የሚያህል ነገር የለም። እራሳችሁን አክብሩ፣ ሰውም ያከብራችኋል። እና አይሻ ሰላት ላይ በርቺ የድሮ መሲ አሁን አይሻ ሰላት ላይ በርቺ፣ ቁራንሽ ላይ በርቺ፣ አው በርቺ። ባለሽበት ሃይማኖት ግን ምላስሽንም ቂጥሽንም ሰብሰብ አድርጊ፣ ሰብሰብ እንዴ። ሁለቱንም መክፈትማ አይቻልም። በፈረቃ ይሁንልም ቢያንስ ቢያንስ ማለት ነው። እና እግዚአብሔር ባለሽበት ሃይማኖት ያጽናሽ፣ እዛው ያጽናሽ። ግን አደራሽን። እኔ ይመስለኛል የመጀመሪያው ሳምንት ኮርስ የሚወስዱ ስድብ ነው መስለኛ አብዛኛዎቹ ሃይማኖት ሲቀይሩ ምላሳቸው በስላሴ አይቻልም የትም ሰምታችሁ የትም አይታችሁ የማያውቀውን ጉድ ነው ከዚህ በፊት ከነሱ ላይታችሁ ታችሁ የማታቁትን ጉድ ነው ይዞ የሚመጡት ልክ ሃይማኖት ሲቀይሩ ዶሮ የማይሳደቡት ሴቶች በጣም ነው የሚሳደቡት ልክ ሃይማኖት ሲቀይሩ እኔ አላቅም እኔ ስድብ ነው የሚያስታጥቋቸው አላቅም እኔ የስድብ መንፈስ ይገባባቸዋል መሰለኝ ገና እዛ ሲሄዱና ቁራን ተማሪ አዎ ተማሪ ስለ ሃይማኖቱ በደንብ መርምሪ ህጉን ስርዓቱን ጠንቀቀሽ ወቂ የማይረባ ቦታ ቷይከ እንግዲህ እንግዲህ እኔ አራቅ ምን አገባኝ ፍቅሮችዬ ያየሁትን አይቼ ነው። ውሸት ነው እውነት ነው ነው። ሹደከሊ አዎ በራሳቸው አመኑ። ጠንክራቹ ጸሉ ጸሎት አድርጉ። ጸሎት ከብዙ ነገር ይጠብቃቸዋል፣ ከመተት ከዝሙት ከብዙ ነገር ከሰላቢ ከብዙ ነገር ይጠብቃቸዋል። እንዳትሰለቡ፣ ሰው በስንቱ ነገሩ ይሰለባል። ጸሎት ብታረጉ እነዚህ ሁሉ አይነኳችሁም፣ አይደርስባችሁም፣ እንጂ አይችላችሁም እንጂ፣ አሸናፊ ነው የምትሆኑት፣ ስኬታማ ነው የምትሆኑት እንዴ እንደናንተዬ እኔ ኮዳ አይደለም። ስልኩ በምክንያት ነበረ። ለማንኛውም ይመቻተኛ ሹደከልና